ሰበር መረጃ! ሶስቱ ጳጳሳት ሀገር ቤት ሊገቡ ነው። ሰበር መረጃ ተሰምቷል። ጳጳሳቱ ወደ ሀገር እንዲገቡ ተፈቅደዋል። አሁን የገባ ሰበር ዜና አለ። በአሜሪካን ሀገር የሚገኙት ሶስት የቅዱስ ሲኖዶስ አባላት አባቶች ወደ ሀገር ቤት እንዲገቡ መንግስት መፍቀዱን አስታውቋል። ሰበር አሁናዊ መረጃ ደርሶናል። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊን ጨምሮ ብፁዓን አበው ሊቃነ ጳጳሳት ወደ ቅድስት ሀገራቸው ኢትዮጵያ ሊገቡ እንደሆነ ተሰማ። ዮኒ ማኛ ልክ ነው፣ ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋህዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይህ ምክንያት ደግሞ ትክክለኛ ምክንያት ነው። ማህበረ ቅዱሳን እጅግ ጥብቅ የተባለ መልእክት አስተላለፈ። የቅዱስ ቤተ ክርስቲያን ስርዓትና አገልግሎት ከመቼውም ጊዜ በላይ በአሁኑ ወቅት ከፍተኛ ትኩረት ሊሰጠው እንደሚገባ ሊቃውንተ ቤተ ክርስቲያን አሳሰቡ። ይቺ ቀን ትመጣለች። በጣም ብዙ ጊዜ መምህራን አባቶች የሚናገሩት ነገር ይቺ ቀን ትመጣለች። የሆነ ጊዜ መቁረብ ፈልገን ማንቆርብበት ጊዜ ይመጣል። ንስሐ መግባት ፈልገን ካህን የምናጣበት፣ ማስቀደስ ፈልገን ቤተክርስቲያን የማናይበት ቀን ይመጣል። ማንንም አይደለም። ይሄ ኢትዮጵያ የተቀደሰች ሀገር ምናም የሚባል ነገር የለም። በዓለም የተነገረው ሁሉ ነገር ይመጣል። መንግስቱ ቤዛችን ማርያም ናት። ቤዛነት ያላት ናት። ከሁሉም በላይ ደግሞ ክርስቶስ የተሰቀለበትን ስጋ ያገኘ ነው ከየት ነው? ክርስቶስ ተሰቅሎ ቤዛ የሆነበትን ደም ያገኘ ነው ከድንግል ማርያም ነው። ክርስቶስ ከሰማይ ስጋ ይዞ አልወረደም፣ ደም ይዞ አልወረደም። የተወደዳችሁ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ትጥቀሙ። በፍጹም ትትና እንጤቃለ ባካችሁ። ይህ መረጃ አስቸኳይና ጥብቅ ነው። በዚህ ጉዳይ በጣም ሰፋ ያለ ትንታኔ ይዘን መጥተናል። በተለይ ከሊቃነ ጳጳሳት ጋር እነ ብፁዕ አቡነ ጴጥሮስ ዶክተር ወደ ሀገር ቤት ሊገቡ እንደሆነ መረጃዎቻችን እየጠቆሙን ይገኛሉ። ስለዚህ ሁላችሁም ላይክ በማድረግ እስከ መጨረሻው ድረስ ተከታተሉ። ጥንክራችን አመራል በስማ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲ ተቃለም አምላክ አግራይ ተማት አሊ ተምረት ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማርግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በዓቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም። ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። የተወዳቸው ቤተሰቦቻችን ዛሬም እንግዲህ እጅግ አስተማሪ ይሆናል ብለን ያሰብናቸው እንዲሁም ደግሞ ወቅታዊና ሰበር የሆኑ መረጃዎች በእጃችን ገብተዋል። ስለዚህ ሁላችሁም ላይክ በማድረግ እንድትጀምሩልኝ በፍጹም ትህትና ዘውትር እንደምጠይቀው ነው ምጠይቃችሁ። በቅድሚያ ዲያቆን ሄኖክ ኃይሌ ስለ አጋይስታለም ቅድስላሴ ስለ ስነ ስዕል በስፋት የነገረበትን አውድ ተከታተልን እንመለስ ገናል። ወደዚህ ከመምጣቴ በፊት የመጀመሪያውን ጥያቄ ትንሽ እንመልከተው። የመጀመሪያው ጥያቄ ምንድን ነው? እግዚአብሔርን ማን አይቶት ነው በዚህ መልኩ የተሳለው? ወይም ደግሞ አብ ወልድ፣ መንፈስ ቅዱስ ተብሎ ስዕል ሲሳል፣ የሥላሴ ስዕል ሲሳል ታይቶ ያውቃሉ? እግዚአብሔር በባህሪው አይታይም አይደለው የሚል ጥያቄ ነው። ወደ መልሱ ሳንመጣ፣ በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ታይቶ የተሳለ አንድም ስዕል የለም። አይደለም የሥላሴ፣ የመላእክትም፣ የጻድቃንም፣ የሰማዕታትም፣ የድንግል ማርያምም የሁሉም ስዕላት ታይተው ይህን ይመስላሉ ተብሎ አይደለም የሚሳሉት። ለመሳልም መታየት ቅድመ ሁኔታ ሆኖ አያውቅም። ለምሳሌ መላእክት አይታዩ፣ አይጨበጡም፣ አይዳሰሱም በተገለጡባቸው ጊዜያት በተገለጡባቸው ሁኔታዎች ወይም ደግሞ በውክልና ይሳላሉ እንጂ የተሳለው አካል ይህንን ይመስላል ተብሎ ተስሎ አያውቅም ስለዚህ ለሥላሴ ስል የምናነሳውን ጥያቄ ለማንኛውም ስዕል ብናነሳው ተመሳሳይ መልስ ነው ሊሰጥ የሚችለው ታይቶ የተሳለ አንድም ስዕል የለም ግን ወደ እግዚአብሔር በተለይ አብ ወልድ መንፈስ ቅዱስን ስሉስ ቅዱስን መሳል እንዴት ነው የሚለውን በሰፊው ማየት ያስፈልጋል በመጀመሪያ ስለ እግዚአብሔር አለመታየት ጥቂት ነገር ልንገራችሁ መጽሐፍ ቅዱስ ላይ ሁላችንም የምናውቀው ጥቅስ የዮሐንስ ወንጌል ምዕራፍ አንድ ከቁጥር 18 ላይ ቅዱስ ዮሐንስ መቼም ቢሆን እግዚአብሔርን ያየው አንድ ስ እንኳ የለም ብሎ ተናግሯል። ትክክል ነው። መቼም ቢሆን ማለት ትናንትም ዛሬም ነገም፣ አንድ ስ እንኳ ማለት ሰውም መልአክም ማንኛውም ፍጡርም እግዚአብሔርን ያየው አንድ ስ እንኳ የለም ይላል። ስለዚህ እግዚአብሔር በባህሪው አይታይም፣ መታየት የሚችል አምላክ አይደለም። በግልጽም እንደማይታይ ራሱ እግዚአብሔር ተናግሯል። የማይታየው አምላክ ተብሎ የሚነገርለት ነው። ለሙሴም ሰው ፊቴን አይቶኝ አይድንም ቢለ፣ ግን በጣም የሚገርመው መጽሐፍ ቅዱስ ላይ እግዚአብሔር ስለ አለመታየቱ የተነገረውን ያህል ስለ መታየቱም በዚያን ያህል ተጽፏል። ለምሳሌ ነቢየ እግዚአብሔር ዳዊት ስለ እግዚአብሔር አለመታየት እንዲህ ብሏል፣ መቼ ደርሳለሁ የአምላኬንስ ፊት መቼ አየዋለሁ ይላል። እግዚአብሔርን ማየት ናፈቀ። ይኸው ዳዊት በሌላ መዝሙሩ ላይ ደግሞ እግዚአብሔርን ዘወትር በፊቴ አየዋለሁ በቀኝ የምነውና አልታወክም ይላል እስቲ አሁን እነዚህ ሁለት ጥቅሶች ቢቀርቡላችሁ እንዴት ታስተናግዷቸዋላችሁ? እግዚአብሔር ይታያል ወይስ አይታይም? ዳዊት መቼ ደርሳለሁ መቼ ያየዋለሁ ይላል፣ መልሶ ደግሞ ሁልጊዜ እግዚአብሔርን ያየዋለሁ ይላል። ሌላም ልጨምርላችሁ። ለምሳሌ ሙሴ እግዚአብሔርን አምስት መቶ ሰባ ጊዜ አነጋግሯል፣ ነገር ግን አንድም ጊዜ አላየውም። እና በመጨረሻ እግዚአብሔርን ለማነጋገር ራሱ ሙሴ ጠየቀ። በጠየቀ ጊዜ እግዚአብሔር ሰው ፊቴን አይቶኝ አይድንምና ልታየኝ አትችልም አለው ይላል። ስለዚህ ሙሴ እግዚአብሔርን አላየውም ማለት ነው። ይህንን ብለን ሳንጨርስ ግን እዛ ኦሪት ዘፀአት ምዕራፍ 24 ላይ የእግዚአብሔር ባሪያ ሙሴ፣ ወንድሙ አሮን፣ አብዩድና ናዳብ የተባሉት ሰዎች እንዲሁም ከሰብዓዎቹ የእስራኤል ሽማግሌዎች እግዚአብሔርን አዩ። እግዚአብሔርንም አይተው በሉ ጠጡም ይላል። እግዚአብሔርን አዩ፣ ከእግሩ በታች ወደቁ ይላል። ስለዚህ እግዚአብሔርን አይቶታል ሙሴ ወይስ አላየው? አይቶታል የሚልም አለ አላየውም የሚል ማለት ትንቢተ ኢሳያስ ምዕራፍ አንድ ሲጀምር ምን ይላል? እግዚአብሔርን ከፍ ባለ በረጅም ዙፋን ላይ ተቀምጦ አየሁት ይላል። በተለይ በስፋት የገለጠበት መንገድ አለ። ሙሉ በሙሉ ራሱ በዩቱብ ገጹ ላይ ያስቀመጣቸው በቲክቶክ ገጹ ላይ ያስቀመጣቸዋል። ዲያቆን ሄኖክ ኃይሌ ኦፊሻል ብላችሁ ሄኖክ ኃይሌ ኦፊሻል ብላችሁ ብትገቡ የምታገኙ ይሆናል። ወድና ክብራ ቤተሰቦቻችን ያንን ለማሳወቅ እወዳለሁ። ዮኒ ማኛ ልክ ነው፣ ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋህዶ እምነት ለቀቅኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ ግን ሀቁን ሀቅ እላለሁ፣ ሀሰቱን ሀሰት እላለሁ። ምንድን ነው ምክንያቱ የምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሽከራረችን ማለት ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግ እና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ ባንድ ወር ውስጥ ይሸቅልልሃል። አምስት መቶ ሺ ይዘጋል። በቅርቡ እንዳልክ መኪና ይዛ ቪቷን ሹፋ ብልጭ ስትል ታል። እንግዲህ እንደሰማችሁት ነው። የሆኒ ማኛ እዚህ ጋር ምንድን ነው የዋሸው? ምንድን ነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋህዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ ማንም እንደፈለገ ነቢይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች? እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮኸው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋህዶ እምነት ቸርች ላይ ጧት ሂዱ፣ ኪዳን አለ፣ ቀን ሂዱ፣ ቅዳሴ አለ። ለሊት እንኳ ማለት ነው፣ ለሊት ብትሄዱ ሰዓታት አለ። ሀያ አራት ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ እንዴ ምን ጸሎቱ ብቻ፣ ጾሙሳ በዓመት ስንት አጽዋማት ነው እቺ ቤተ ክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተ ክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሀቅ ነው። ለዛሽ ለመንግስተ ሰማያት የሚያበቃ ጾም ጸሎት ስግደት ነው ያላት እቺ ቤተ ክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋህዶ እምነት ተከታይ ይሆናችሁ ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ ምክንያቱም ቃሉ ምንድን ነው የሚለው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው አደለም ኖርማል ምእመናንን ይቅርና የተመረጡትን እንኳ ያስታል አደል እንዴ አውሬው ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ የመላእክት አለቃ ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው ነገር ግን ይሁዳ ምን ሆነ ወደቀ ለ30 ብር ብሎ አምላኩን አሳልፈው ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው ለገንዘብ ለጥቅም ለከርሳቸው ሲሉ እቺን ቤተ ክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ይህን ቪዲዮ ሼር ሪፖስት እያደረጋችሁ አድርሱልኝ። የሆኔ ምንም የተሳሳተው ነገር የለም፣ ልክ ነው። ምክንያቱም ብሏል፣ ራሱ ብሏል። እንደውም አንድ ቪዲዮ ባሳቸው አሪፍ ነበረ። ቃል በቃል የተናገረው በቃ እኔ ፎሎወር ለማግኘት መነጋገሪያ ርዕስ ለመሆን ለምሳሌ ሙስሊም የሆንኩ ሰት ላይ ሁሉም ማሻላ ማሻላ ማሽ ከጥግ ጥግ ሆን ማኛ ሆነ አለ። እኔ አቋዋለሁ ጭንቅላት ነበረኛል። ከዛ በኋላ ተመልሼ ደግሞ ፕሮቴስታንት ሆንኩ፣ በጌታ ነው የጌታ ልጅ፣ በጌታ በጌታ በጌታ ሁሉም ጋር ደረስኩ አለ። ጭንቅላትን ተጠቀምኩ አለ። ከዛ ኦርቶዶክስ ደግሞ ሆንኩ። አሁን እናንተ አላስተዋላችሁም እንጂ ራሱ ቃል በቃል የተናገረው ነው። ጭንቅላት ነውም ቅንጭላት ነው፣ ላሱ ይሌ ነበር ተጠቅሜዋለሁ የተጠቀሙ ነው ያለው ዝም ያለው መነጋገር አለመሆን ርዕስ ለመሆን ለመታወቅ ነው። እሱ በሱ ቤት እርድና ሃይማኖት መቀየር ነው። እንደውም ምናለ የኢትዮጵያ ሕዝብ በሃይማኖቱ ስስ ነው ወይ ደግሞ የሆነ ለሃይማኖቱ ቀናኢ ስለሆነ በዚህ በኩል ነው የመጣሁት ነው ያለው። እና ምንም አንደነቅም እና ትክክል ነው ነው። ሊቀ ሊቃውንት ዮሴፍ የእነሱም የዓለምም ሁሉ ፈጣሪ ከመቃብር ውስጥ እንደሌለ ድንጋይ አገላውጡልኝ መቃብር ከፈቱ ሊሳይን እንደተነሳ አስረግጠው የሰበኩት እነማናቸው ከተባለ መላእክት ናቸው። ስለዚህ የመላእክት ስብከት፣ ይህች ቤተክርስቲያን በአጠቃላይ ስብከቷ የማን ነው ከተባለ የመላእክት ስብከት የምትሰብክ ብቸኛዋ ቤተክርስቲያን ናት። የመላእክትና የሰው ህብረት ነው አገልግሎታችን፣ አምልኮታችን፣ እምነታችን ሁሉ በአጠቃላይ ማለት ነው። ስለዚህ የነኚ የመላእክቱ ስብከት ከኛ ጋር ታውደ መላእክት እንደ ያረጋገጡት ከጽንሰቱ ከእርገቱ ድረስ መላእክትን በእያንዳንዱ የመጽሐፍ ቅዱስ ክፍል እንመለከታለን። መላእክት ሲሰብክ ደግሞ ድንግል ማርያምን ከክርስቶስ ለይቶ ሰብኳ አያውቅም። በየትኛውም መጽሐፍ ተመልከቱት። መቃብር ላይ ስነድ እናገኛታለን። እናቱን ቀራንዮም ላይ ስነድ ድንግል ማርያም እናገኛታለን። የትኛውም ቦታ ላይ ወደ ግብፅም ሲሰደድ እናትና ህፃኑና እናቱን ይዘህ ተሰደድ ነው ያለው መልአክ። ህፃኑ ነው ሊገደል የሚፈለገው፣ ድንግል ማርያም አልነበረችም ለመገደል የተፈለገችው። ህፃኑን ከእናቱ እናቱን ከህፃኑ መለየት እንደማይቻል ግን አስረግጦ ነግሯል። ማን? የእግዚአብሔር መልአክ። ይህን ትሰብካለህ። ቤተክርስቲያኑ ደረጃ ደረጃ ሰጥቶ መተርጎም ይገባል። መልዕልተ ፍጡራን መትሕተ ተፈጣሪ ናት። በዚህ ልክ ደረጃ የድንግል ማርያም እንደ እውነቱን ለመናገር የድንግል ማርያም የክብሯ ጥግ ምንድነው ከተባለ ወላዲተ አምላክ የሚለው ብቻ ነው። ከዚህ የሚበልጥ ቋንቋ የለም። ይመናል ክብሯን ገናናነቷን ለዓለም መመስከር ነው፣ ማወጅ ነው፣ ግድ ነው እንድናውጅ ግድ ነው። በወንጌሉም ላይ እርሷን በጸሎቷ ላይ ወይም በትምህርቷ ወይም ለዓለም ባወጀችው ልጆቿ ምን ብለው እንደሚያመሰግኗት ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል እ ብጽኢት ያደርጉኛል አላለችም እኮ ብጽኢት ይሉኛል ማለት ነው። የኛ ድርሻ ማድረግም አንችልም። ማን አድርጓታል? ክብር ለመዳን ያለም ይሁን መዳን ያለም አንድ ጊዜ ብጽኢት አድርጓታል። ሊቃውንቶቻችን ዝምታቸውን ሰብረው ድምፃቸውን ማሰማት ጀምረዋል። ሊቀ ሊቃውንት ስሙርም ይቀጥላለሁ። ቤዛችን ናት። ቤዛነት ያላት ናት። ከሁሉም በላይ ደግሞ ክርስቶስ የተሰቀለበትን ስጋ ያገኘ ነው። ከየት ነው ክርስቶስ ተሰቅሎ ቤዛ የሆነበትን ደም ያገኘ ነው? ከድንግል ማርያም ነው ክርስቶስ ከሰማይ ስጋ ይዞ አልወረደም ደም ይዞ አልወረደም ቤዛ ያገኘንበትን ክርስቶስን ወይም ደግሞ ቤዛነት ቤዛ የሆነንን ክርስቶስን ከእሷ ተወልዶ ነው ከእሷ ስጋውን ደሞን አግኝቶ ነው ቤዛ ያለ በነገራችን ላይ በአዳሪ ማደሪያውን በማደሪያ አዳሪውን መጥራት የተለመደ ነው አሁን እዚህ ወደ እናንተ ሰው ይመጣ እንኳኩቶ ቤቶች ነው የሚል መቼም ቤቶች ስል እዚህ ያለውን ካሜራ እዚህ ያለውን ግድግዳ እዚህ ያለውን ጣሪያ ሶፋውን አይደለም። ቤቶች የሚል ቤቶችን በቤት ውስጥ ያለን እኛን ሰዎችን ነው። በእኛ ምክንያት ቤቱ እንደ ሰው ይጠራል። ቤቱ እኮ ጆሮ የለው፣ ግን እንደኛ ቤቶች ተብሎ ይጠራል። በሌላ መልኩ አሁን ብዙ ጊዜ እንደምናውቀው ዲያብሎስ ነው ያሳታት አደለ ሔዋንን፣ ግን እባብ እየተባለ ነው የሚጠራው። ለምን በማደሪያው ከማደሪያው የተነሳ ዲያብሎስ እባብ እየተባለ ተጠርቷል። እባብም ዲያብሎስ እየተባለ ተጠርቷል። እንዲህ አይነት ነገር በጣም የተለመደ ነገር ነው። በተመሳሳይ መልኩ ወደ መጽሐፍ ቅዱስ ስንመጣ ደግሞ በጣም ኢየሩሳሌም ወዮልሽ፣ ኢየሩሳሌም ወዮልሽ፣ እነሆን የነቢያት እንደማፍሰሻል፣ እነሆ እኔ ዶሮ ጫጩቶቿን በክንፏ እንደምትሰበስብ ልሰበስብሽ ወደድኩ፣ አንቺ ግን እምቢ አልሽ እያለ ክርስቶስ ተናግሯል ማቴዎስ 23 ላይ። አሁን ኢየሩሳሌሞ እያለ የሚያስፈራራ ተራራውን ኮረብታውን ነው በኢየሩሳሌም ውስጥ የሚኖሩ ህዝቦችን ነው አይደለም። ስለዚህ በማደሪያው አዳሪው ይጠራል ማለት ይሄ ነው። በተመሳሳይ መልኩ ቤዛ የሆነ ክርስቶስ ቤዛነቱን ያገኘው ማለት ቤዛ የሆነን ስጋ ቤዛ የሆነን ደም የተገኘ ከድንግል ማርያም ከሆነ በሱ ቤዛነት እሷን ቤዛ ማለት ግዴታችን ነው። ያ ቤዛነት ከሰማይ መጥቶ ቢሆን ምን አገናኘው እንላለን። ያ ቤዛ የሆነው ስጋና ደም ከሰማይ ወርዶ ቢሆን ምን ያገናኛታል እሷ እንላለን። አሁን ግን ድንግል ማርያም ያ የፈሰሰው ስጋ ምንድን የተቆረሰው ስጋ የፈሰሰው ደም ከእሷ ተገኘ። አሁን እሷም ቤዛ አለ ማለት አይከብድም። ከእሷ አግኝተው የእመቤታችንን ቤዛነት ነው ሊቀ ሊቃውንት ሰሙር አላምረው አስፍተው እየነገሩን፣ ወደ ቀጣይ መረጃ ሲናምራ፣ ወቅታዊና ሰበር የተባለ ጉዳይ ነው። ብፁዓን አባቶቻችን ወደ ሀገር ቤት እንዲገቡ ተወስኗል። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ እንዲሁም ብፁዕ አቡነ ቴዎፍሎስ ዶክተር ብፁዕ አቡነ ያዕቆብ ናቸው። ወደ ሀገር ቤት እንዲገቡና ለግንቦቱ የቅዱስ ሲኖዶስ ምልአተ ጉባኤ እንዲሳተፉ ልዩ ፍቃድ ከመንግስት የተሰጣቸው የተለያዩ ኦርቶዶክሳውያን የተለያዩ የሚዲያ አካላትም ጭምር የዘገቡትን በዚህ ርዕሰ ጉዳይ ላሉትን ሶስት ዜናዎች ላስደምጣቸው። ሰበር መረጃ ተሰምቷል። ጳጳሳቱ ወደ አገር እንዲገቡ ተፈቅዷል። ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶሱ አባላት ከመንግስት ጋር በተደረገው ስምምነት መሰረት ሶስቱ ብፁ አቡነ ጴጥሮስ፣ ዶክተር አቡነ ቴዎፍሎስ እና ዶክተር ብፁ አቡነ ያዕቆብ ወደ አገር እንዲገቡ የተፈቀደ ሲሆን ለሲኖዶሱ የስብሰባ ጥሪ እስከ ሰኞ ተጽፎ እንደሚደርሳቸው የመረጃ ምንጮቻችን አድርሰውናል። ስለ ብፁ አቡነ ሉቃስ ግን ምንም የተወሰነ ነገር አለመኖሩንና እስካሁንም በሲኖዶሱ ምልአተ ጉባኤው ላይ እንዲሳተፉ ደብዳቤም እንዳልደረሳቸው ተገልጿል። አሁን የገባ ሰበር ዜና አለ። በአሜሪካን ሀገር የሚገኙ ሶስት የቅዱስ ሲኖዶስ አባላት አባቶች ወደ ሀገር ቤት እንዲገቡ መንግስት መፍቀዱን አስታውቋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ በሰኔ ወር በሚካሄደው የቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ አድርጋለሁ ሲል ዛሬ ባወጣው መግለጫ ላይ ጠቅሷል። ከዚህ በፊት አንዳንድ ወገኖች በፈጠሩ ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉም ሶስት አባቶች ሁኔታዎች መመቻቸታቸውን እገልጻለሁ ብሏል። መንግስት ኮሚኒኬሽን ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች መካከል የተፈጠረው መለያየት እንዲፈታ መንግስት የመቱ ሚና መጫወት ይታወቃል ሲል ያስታወሰው መግለጫው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሀገር ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህም አቋሙም ይቀጥላል ብሏል። ይህን ያልተረዱ አንዳንድ አካላት ችግሮችን ፈጥሮ የነበረ ቢሆንም እንኳን መንግስት ለቤተ ክርስቲያኗና ለምእመናን ሲል በሆደ ሰፊነት ለማለፍ ወስኗል። ይሄም ከግለሰቦች ችግር ይልቅ የቤተ ክርስቲያኗ አስተዋጽኦን ስለሚመለከት ነው የሚለው ዛሬ ምሽት የወጣው መግለጫ መንግስት ችግሩን እንዲፈታ ሲኖዶስ ያቀረበውን ጥያቄ ተቀብሏል። በሂደትም ተቃርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑ ታይቷል። ስለዚህም ሲኖዶሱ መንግስት ነገሩን በሆደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ አቡነ ያዕቆብ በሲኖዶ ስብሰባ ለመገኘት እንዲችሉም ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጻል ብሏል መግለጫው። ብፁዕ አቡነ ጴጥሮስ አዲስ አበባ ሲገቡ እንዳይገቡ ተከልክለው ወደ ኒውዮርክ መመለሳቸው ይታወቃል። ብፁዕ አቡነ ቴዎፍሎስ በካሊፎርኒያ ትልቁን ገዳም እያስገነቡ የሚገኙ አባት ናቸው። ብፁዕ አቡነ ያዕቆብ በአትላንታና አካባቢው ሀገረ ስብከት ሊቀ ጳጳስ መሆናቸው ይታወቃል። ሰበር አሁናዊ መረጃ ደርሶናል። ብፁሕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊን ጨምሮ ብፁዓን አበው ሊቃነ ጳጳሳት ወደ ቅድስት ሀገራቸው ኢትዮጵያ ሊገቡ እንደሆነ ተሰማ። ዮም ሰማያዊ ተወደዳቸው፣ ተመልካቾቻችን እንደምን ሰነበታችሁ? ከየ ሚዲያ የዕለቱን ዜናዎች ወደ እናንተ እናደርሳለን። እንደተለመደ ሁሉ ይህንን ዝግጅት ላይክ በማድረግ እንዲሁም ደግሞ ሸር በማድረግ ሚዲያውንም ደግሞ ሰብስክራይብ በማድረግ እስከ ዝግጅቱ ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በሉል እግዚአብሔር ስም እንጋብዛችኋለን። ወደ ዝርዝር ዜናው እናልፋለን። አብሮነታችሁ አይለይን። ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶስ አባላት ከመንግስት ጋር በተደረገው ስምምነት መሰረት ሶስቱ ብፁዓን አበው ሊቃነ ጳጳሳት ማለትም ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ ዶክተር እንዲሁም ብፁዕ አቡነ ያዕቆብ ወደ ሀገራቸው ወደ ኢትዮጵያ እንዲገቡ የተፈቀደ መሆኑን ተሰምቷል። ሶስቱ ብፁዓን አባቶቻችን ሀገር ቤት እንዲገቡ ተፈቅደዋል። ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢ ሀገረ ስብከት ሊቀጳጳስ ናቸው። ብፁ አቡነ ቴዎፍሎስ ደግሞ በካሊፎርኒያ ሀገረ ስብከት ሊቀጳጳስ ናቸው። እንዲሁም ብፁ አባታችን ብፁ አቡነ ያቆምም በአትላንታ ሀገረ ስብከትና አካባቢ ሀገረ ስብከት ሊቀጳጳስ ናቸው። እኚህ ሶስቱ ብፁዓን አባቶች ሀገር ቤት እንዳይገቡ መደረጉ ይታወሳል። በተለይ ብፁ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ኤርፖርት ላይ እንደተመለሱ ወደ ኒውዮርክ በመጡበት እንዲመለሱ እንደተደረገ በወቅቱ የወጡ ነገሮችን መመልከታችን ይታወሳል ለባለ ጥምቀት ወደ ሀገረ ስብከታቸው ኒውዮርክ ከሄዱበት ጊዜ ጀምሮ ማለት ነው። እንዲሁም ብጹዕ አቡነ ያዕቆብም ወደ ኤርፖርት እዛው ሀገር አሜሪካ ላይ ሄደው ኤርፖርት ላይ ሊሄዱ ሲሉ ወደ ኢትዮጵያ ሊሳፈሩ ሲሉ መሳፈር እንዳይችሉ ወይም እንደታገዱ መረጃዎች መውጣታቸው ይታወሳል። በአጠቃላይ ግን አሁን በደረሰ መረጃ በዚህ በወርሃ ግንቦቱ የቅዱስ ሲኖዶስ ምልአተ ጉባኤ ላይ ይሳተፋሉ የሚል እምነት አለን። በአጠቃላይ ግን መረጃው ይህንን ይመስላል። ማህበረ ቅዱሳን የዘገበውን ዘገባ እንካተል ጋር አብራችሁ ኑ። የቅዱስ ቤተ ክርስቲያን ስርዓትና አገልግሎት ከመቼውም ጊዜ በላይ በአሁኑ ወቅት ከፍተኛ ትኩረት ሊሰጠው እንደሚገባ ሊቃውንተ ቤተ ክርስቲያን አሳሰቡ። የቅዱስ ቤተ ክርስቲያን አሁናዊ ሁኔታ በሊቃውንት አንድ በት እንዴት ይገለጻል ሲል ባልደረባችን ናሁም ገብረ ኪዳን በዝክረ ኒቅያ ጉባኤ ላይ ተገኝቶ አስተያየቶችን ሰብስቧል። በተከታይነት ያቀርበዋል። መናን ቤተክርስቲያን አልተገናኙ። ገለጻዊ ቤተክርስቲያን የምትባለው የመናን ህብረት አይደለች እዚያም ቤተ ክርስቲያንና ምእመናን አልተገናኙ በጣም ተራርቀዋል ይህ መራረቃቸው ደግሞ በምን ያሳያል ቀጥታ ምእመናኑ የውጭ አካል ናቸው ከቤተ ክርስቲያን አገልጋይ የሚባለው ደግሞ የውስጥ ተብሎ ይታሰባል የውስጥ የሚባለውና የውጭ የሚባለው ህዝብ ነው ያለው አሁን ምእመናኑም የውስጥ መሆን መቻል አለበት አሳታፊ መሆን አለበት አገልግሎቱ አሁን አሁን ያለው አሳታፊ አለመሆኑ ደግሞ ምን አመጣ ምእመናኑ የነሱ እንዳልሆነች እንዲቆጥሩ የሚያደርግ ነገር እየመጣ ነው ማለት ነው። ከዛ በኋላ እሱ እንዳልሆነች ሲቆጠር ደግሞ ስርዓት ክርስቲያን መጠበቅ አይችልም። የራሱ አይደለም። ስለዚህ አንድ ሰው ቤቱን የሚንከባከብ የራሴ ነው ብሎ ሲያስብ ሀሳብ ሲሰጥበት አሳታፊ አገልግሎት ሲኖር ነው። ስለዚህ አሁን ምእመናን ቤተክርስቲያን ላይ በቃ ፐርሰንት አውጡ ከማለት ውጭ ስጡ ከማለት ውጭ በሌላ አገልግሎት ላይ እስኪ አስተያየት ስጡን ምን አይነት አመራር እንዲኖረን፣ ምን አይነት አስተዳደር እንዲኖረን ያስፈልጋል የሚለው ነገር ተጠያቂዎች አይደሉም ምእመናን። ከዛ በየቤቱ ግን አስተያየት ይሰጣል ለራሱ በየቤቱ ግን እንዲ ያደረጉ እያለ ጳጳሱን ይነቅፋል ቄሱን ይነቅፋል ሰባኪውን ይነቅፋል ዘማሪውን ይነቅፋል። ስለዚህ ይህንን ግን ከመንቀፍ ይልቅ ወደ ማዕከላዊ ሀሳብ ማምጣትና አንድ አድርጎ አስተዳደራዊ የዘመነ ተቋም መፍጠር ይቻላል። ስራተ ምንኩስና በተመለከተ ትልቁ ችግር አሁን እውነት ለመናገር ማለት ነው ምንኩስና ላይ አሁን የገዳማቱ ህግ አይደል ትልቁ ችግር ያለ የገዳማቱ ህግ ሳይሆን የምንኩስና ፊልድ የስራ ፊልድ ሆኖ እየመጣ ነው ያለው። አስተዳደር ላይ ሁለት ነገር ነው የሚታየው። አንደኛ የበላይነት የበላይነት ወይ በበላይነት አብዛኛው ነገሮችን የሚቆጣጠር አምባገነናዊ አስተዳደሮች የሚታዩባቸው አካባቢዎች አሉ። ለምሳሌ አንድ አካል ላይ ብቻ ፍላጭ ቆራጭ ሆኖ ሌሎችን ባለማወያየት የሚሰሯቸው ስራዎች በተለይ በበታች ያሉ አካላትን ባለማማከር ምንም አያውቁም፣ ምንም አያደርጉም፣ ምንም አያመጡም በማለት የቤተ ክርስቲያን አገልጋዮችን፣ ዲያቆናትን፣ ካህናትን ደግሞ ምንም አይደሉም ስልጣኑ የበላይ የእኔ ነው በማለት የሚሰሩ ስራዎች ላይ ብዙ አገልጋዮች እንዲያኮርፉ ምምናንም ከተሳ እንዲያፈነግጡ እንዲወጡ አድርጓቸው፣ ምክንያቱም ተባራይነት ስለሌላቸው ነው። ሁለተኛ ደረጃ ላይ ይሄ ከአምባ ገነ እንድቀጥሎ ደግሞ የሚታየው መዋቅሮቹ የሞቱ መሆናቸው። ጠቅላይ ቤተ ክህነት ላይ ያሉ እያንዳንዳቸው ብዙ መምሪያዎች አሉ። እያንዳንዳቸው ከላይ ያሉ መምሪያዎች ከታች ያሉ መምሪያው ጋር ያለ የምናበሩ ከታች በሀገረ ስብከት ደረጃ ያለው የመምሪያው ኃላፊን ጠቅላይ ቤተ ክህነት ላይ ያለው መምሪያው ኃላፊ አያውቁም በእርግጠኝነት ነው። እታች ያለውም የራሱ የመምሪያው ኃላፊ ማን እንደሆነ አያውቁም። በወረዳ ደረጃ ያለውንም አያውቁም አይተዋወቁ እርስ በእርሳቸው እንግዲህ ይሄ ለምንድን ነው መዋቅሩ የሞተ በመሆኑ ስራ ስለሌላቸው አንድ ደብር ላይ የሚሰጠው የአገልጋይ መብዛት በራሱ ለቤተ ክርስቲያን ትክክል አይደለም ምን አይነት ነው ዝም ብሎ የተቋም የድርጅት አይነት ስራ ነው እየተሰራ ያለው ተቀጣሪ ነው ያለው ተቀጣሪ በበዛ ቁጥር ደግሞ ሊሆን ይችላል ቤተ ክርስቲያን ድርጅት እንጂ ትኩረት ለቤተ ክርስቲያን ስርዓትና አገልግሎት በሚል እንግዲህ በዝክረ ሊቃውንት ጉባኤ ላይ በርካታ ሊቃውንቶች ተገኝተው በዚህ ላይ ሀሳብ መስታቸው ይታወሳል። ከዛ ጋር የተገናኘ ሀሳቦች ነው አሁንም ለናንተ ልናስተላለፍ የወደር ነው። የተወዳጅ ቤተሰቦቻችን እንግዲህ መረጃዎቻችንን ወደ መጨረሱ እየደረስ እንገኛለን። የመጨረሻውን ይህንን መልእክት ተከታትለን እንመለሳለን። በጣም ብዙ ጊዜ መምህራን አባቶች የሚናገሩት ነገር ይቺ ቀን ትመጣለች። የሆነ ጊዜ መቁረብ ፈልገን ንስሐ መግባት ፈልገን ካህን የምናጣበት ማስቀደስ ፈልገን ቤተክርስቲያን የምናይበት ቀን ይመጣል። ማንንም አይደለም። ይሄ ኢትዮጵያ የተቀደሰች ሀገር ምናምን የሚባል ነገር የለም። በዓለም የተነገረ ሁሉ ነገር ይመጣል። መንግስት በመንግስት ይነሳል የተባለው ወይም መጨረሻው ዘመን ይመጣል። መፍረስ ይመጣል። ያኔ ዛሬ ስትለመን የነበረው በያው ምህረቱ ንስሐ ገባና ስጎደሙ ተቀበል ተብለ ስትለመን የነበረው ነገር አንተ ለመነት አጠዋለ እግዚአብሔር እውነት ከዛ ይሰውራል። ያን ቀን ያርቅልን፣ ግን ይመጣል። ወደድንም ጠላንም ያ ቀን ይመጣል። የሆነ ጊዜ ለምን እናጣል አንተ መዳን ፈልገ አስብ። ዛሬ ዳን እያለች ምትለምለን ቤተክርስቲያን ነጋዲኝ የለች እግዚአብሔር ይጠብቃት። እና ያንን ማሰብ በቃ ንሳና ስጋው ደግሞ በደምብ መትጋት ያስፈልጋል። ሌላው ምሎና አጠር አጠር እያደረኩኝ ነው እንጂ በጣም ብዙ ፕሮሰሶች አሉ። ሌላው በጣም ወሳኙ ነገር በተለይ ወጣቶች ኢንቫይሮመንታቸውን ማስተካከል አለባቸው። ከማጋር ነው ምትለው አንተ ልክ ጠዋት ስታገኘው ይሄኒ ማታ መጽሐፍ ቅዱስ ቅዱሳን የምንዳገኘው ታውቃለህ ብሎ የሚጀምር ወሬ የሚጀምር ጓደኛ ለጸሎት እኮ ሳረግ ስንክሳር ሳንብ እኮ ምናምን ብሎ እስኪ ዛሬ ቃለ እግዚአብሔር ሌሊት ኪዳን ትሄዳለህ ብሎ ቴክስት የሚያደርግልህ ጓደኛ። ከማን ጋር ነው የምትውለው? ምንድን ነው የምታወሩ? ሃይስኩል ተማሪዎች ሆንክ፣ ዴስክ ዙሪያ ያሉ ሰዎች ማን ናቸው? ምንድን ነው በጆሮ የሚገባው? ሰው ብቻውን አይለወጥም። ማውቃ ቅድም እንዳልኩ ህብረታዊ ማንነት ነው ክርስትና ሁልጊዜም ቢሆን አንተ ራስን ማስገዛት አቅቶሃል፣ የሆነ ሰው ማስገዛት አለብ። የሚጎተተ ሰው የምታከብረው ሰው ያስፈልጋል። ጧት ጧት ቤተክርስቲያን ሲሄድ የሚቀሰቅስ ሰው፣ ስደክም ያበረታ፣ እሱም ሲደክም አንተ የምታበረታው ጓደኛ እና ማን ከማን ጋር የምትውለው አንተ ማለት በዙሪያ ያሉ አምስት ሰዎች። ፌዝና ቧልትም የሚያወራ ሰው ጋር እየዋልክ እን መቼም አትለወጡ። መቼም እግዚአብሔር በተአምሩ እንዲነጥቆ ካላወጣ ፈቀር አይሆንም። እና ኢንቫይሮንመንት በጣም ማስተካከል በጣም ጓደኛ መምረጥ አንተ ተጽዕኖ ማድረግ አልቻልክ የተደረገብን ነው ስለዚህ መሻሻል አለ ዝጓቸው ምና ማለት አይደለም ግን የሆነ አሁን የምትቀናበት መንፈሳዊ ያለው ሰው የለም የሆነች አለች ጠዋጣ ገለ አርገኝ የትጋቱ መጀመሪያ ነው ይሄ መንፈሳዊ ትጋት እንዲኖረን አጠገባችን ያሉትን ጓደኞቻችንን በደንብ ፑሽ ማድረግ ማለት ፍላጎቱ ስላለኝ እኔ አንተን እንድትገፋፋኝ ማድረጉ በራሱ የትጋት መጀመሪያ ነው። ስለዚህ በጣም ወሳኝ ነገር በጣም እኔ ሰሞኑን ቲክቶክ ላይ አንድ ልጅ ወደ ደጁን መለስ የሚል ቻሌንጅ በጣም ምናምን ቀላል ነገር አይደለም። ሰው ዝም ብሎ ጃጅ ሊያደርግ ምናምን ይችላል፣ ግን ይሄ ቀላል ነገር አይደለም። ከዛ በኋላ ብዙ ያንን ቻሌንጅ የሚከተሉ ሰዎች መጥተዋል። እግዚአብሔር በማንም በምን እንደሚያደን አይታወቅም። አያል ተጽዕኖ ፈጣሪ የምትሆኑ ልክ እንደዚህ ያ ሰው ከነበረበት ኢንቫይሮንመንት ነጥቆ ወጥቶ ነው። እግዚአብሔር ቀልብ ነው ሲመለስለት፣ ግን ብቻውን አደለም። ደግሞ አጠገብ ያሉ ሰዎች ፎሎሮቹን አለ ይከተሉኛል ደግሞ የምር ክርስና ሲገባ፣ ስለዚህ አሁን አልገባህማ አካባቢ ያሉ ሰዎች እንደዛ አደሉ። ውጣ ከዛ ኢንቫሮንመንት ራስን ነቅለ ውጣ እና ክተት የሆነ ቦታ ሁልጊዜ ቃለ እግዚአብሔር እንድትጠማ ያደርጉ ሰዎች ጋር መዋል አለበት። ክርስቶስ ክርስቶስን የሚሸቱ ሰዎች፣ ቤተክርስቲያን ቤተክርስቲያን የሚሸቱ ሰዎች በቃ ያን ተማልት ያስፈልጋል። ሌላው መንፈሳዊ ሕይወት ላይ በጣም መጨረሻ መናገር ንፈልገው ጽናትና ትዕግስት ይጠይቃል። መንፈሳዊ ሕይወት አንድ አባት ምን ይላሉ። እግዚአብሔር የተወደዳችሁ ቤተሰቦቻችን እንግዲህ የዛሬ መረጃችን የዛሬ ቪዲዮ ማስረጃዎችን ይህን ይመስላሉ። ላይክ አደረጋችሁ ላይክ አልተደረጋችሁ እንግዲህ ብዙ እያመለጣችሁ ነው ማለት ነው። ላይክ አድርጉ፣ ሼር አድርጉ ሰብስክራይብ ማድረጋችሁ እንዳይረሳ። የአያሮስ ሁለትንም ገብታችሁ ተከታተሉ። ሰባት ሰዓት ምሽት አንድ ሰዓትና ምሽት አምስት ሰዓት ነው መረጃዎችን እያቀረብኩላችሁ የምገኘው። ወንድማችሁ ልዑል መብራቱ ነኝ። የአሮስ የእናንተም እኛም ነው። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ያለ መንፈስ ቅዱስ አንድ አምላክ አሜን።